ሰላም ጤና ይስጥልን። እንዴት ቆያችሁ? የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የምሽት ዜና ሙዳያችን ወደ እናንተ የምናደርስ ይሆናል። አስቀድመን ዋና ዋና ዜናዎችን እንጠቁማችሁ። መሶብ የአንድ ማዕከል አገልግሎት ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ገለጹ። ሕዝባዊ ውይይቱ የጥፋት ኃይሎች እያደረሱት ያለውን ሁለንተናዊ ጉዳት በማስገንዘብ ኅብረተሰቡ ሰላምን ለማረጋገጥ ከመንግስት ጎን እንዲቆም የሚያደርግ መሆኑን በብልጽግና ፓርቲ የምዕራብ ጎጃም ዞን ቅርንጫፍ ጽሕፈት ቤት ገለጸ። በቆይታችን እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ከዜናዎቹ ጋር ፈቲያ ሙሐመድ፣ እንዲሁም በምልክት ቋንቋ ደግሞ ወለላ እንዳለው አብረናችሁ ቆይታ እናደርጋለን። ቆይታችሁን ከእኛ ጋር አድርገው መሶብ የአንድ ማዕከል አገልግሎት ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ገለጹ። ማዕከሉ 12 የፌዴራል መንግስት ተቋማት ያሉ ሲሆን እነዚህ ተቋማት ተቀናጅተው ከ41 በላይ አገልግሎቶችን የሚሰጡ ነውም ተብሏል። ቴዎድሮስ ደሴ ተጨማሪ አለው። ሞሰብ ያንድ ማዕከል አገልግሎት በጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ተመርቆ ስራ መጀመሩ ይታወሳል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማእከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራን ጨምሮ የተለያዩ ተፎካካሪ የፖለቲካ ፓርቲ ኃላፊዎችና አባላት ሞሰብ ያንድ ማዕከል አገልግሎትን ጎብኝተዋል። ሞሰብ ያንድ ማዕከል አገልግሎት አላስፈላጊ ቢሮክራሲና ብልሹ አሰራርን በማስቀረት ቀልጣፋ ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ አንስተዋል። በአጠቃላይ ቀልጣፋና ውጤታማ አገልግሎት ለተገልጋዩ በመስጠት ቅሬታ ያለው አካሉን ካንቢኖር ቅሬታውን ባግባቡ የሚያቀርብበትና የሚስተናገድበት፣ ምላሽ የሚያገኝበት ስርዓት የተበጀበት የተገልጋይ እርካታን የሚያረጋግጥ ነው። ስለዚህ ለተገልጋይ እጅግ በጣም ምቹ ነው። ስለዚህ ከተገልጋይ አኳያ ሰው ተኮር ነው። በተጨማሪም በተቋም ውስጥ በማዕከል ውስጥ አገልግሎት የሚሰጡ ሰራተኞችም በስራ ቦታ ላይ የሚያስፈልጋቸው መሰረታዊ ግብዓቶች እና ሌሎች ፋሲሊቲስ የተሟሉበት ተቋም ነው። የአገልግሎት መስተጓጎል የፈጠረ አካልን ለመጠየቅም ምቹ ሁኔታ ተፈጥሯል። ስለዚህ በአጠቃላይ ግልጸኝነትና ተጠያቂነትን ከማረጋገጥ አኳያ እጅግ በጣም ምቹ መሆኑን በደንብ ያየንበት ተቋም ነው። ሞዘብ የአንድ ማዕከል አገልግሎት የመደመር ሳቤን መሰረት ያደረገ ዓለም አቀፍና ሀገር አቀፍ የጥራት ደረጃ መመዘኛዎችን አሟልቶ አገልግሎት መስጠት የሚችል ሰው ተኮር ፕሮጀክት ስለመሆኑም ምክትል ፕሬዚዳንቱ ገልጸዋል። ይሄ ተቋም እጅግ ደረጃውን የጠበቀ ነው ብለን መውሰድ እንችላለን። ምክንያቱም አጠቃላይ ዓለም አቀፍና ሀገር አቀፍ የጥራት ደረጃ መመዘኛዎችን መሰረት ያደረገ አገልግሎት እየተሰጠ ነው። ለዛ ደግሞ እዚህ ውስጥ በኃላፊነት የተመደቡ እና በሰራተኝነት ያሉ አካላት ብቃታቸው ተረጋግጦ ተፈትነው ለዚህ ብቁ መሆናቸው ተረጋግጦ ያለበት ሁኔታ ስላለ ከዚህ አኳያ ሲታይ ጥራት ያለው አገልግሎት ለመስጠት የሚያስችል ነው ብለን መውሰድ እንችላለን። የተለያዩ ተፎካካሪ የፖለቲካ ፓርቲ ኃላፊዎች በበኩላቸው በማዕከሉ የሚሰጡ አገልግሎቶች በዲጂታል ቴክኖሎጂ የታገዙ በመሆናቸው ብልሹ አሰራርን ከመቅረፍና ግልጸኝነትን ከማስፈን ባሻገር ዜጎች ላልተፈለገ ውጭና እንግልት እንዳይዳረጉ አዎንታዊ ሚናው እየጎላ ነው ብለዋል። ሰው ያለበትን ስቃይና መከራ ከቢሮ ቢሮ የሚንከራተትበትን ነገር አንድ ላይ ሰብስቦ ችግርን በአንድ ቦታ መፍታት ከትራንስፖርት ከጊዜ አንጻር በጣም ከእንግልት አንጻር በጣም አስፈላጊ የሆነ ጥቅም ነው። ይህ ጉዳይ አዲስ አበባ ተንጠልጥሎ እንዳይቀር በየክልሉ ብቻ ሳይሆን በክፍለ ከተማ በቀበሌ ደረጃ ይወርዳል እንደተባለው በዛ ደረጃ ቢወርድ በእውነት ጥሩ ነገር ሳይ ጥሩ ነገር ነው። ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ በአንድ የቤት ጉዳይ በጣም እንከራተት ነበረ። አንዴ መታወቂያ ይላሉ፣ መታወቂያ ስታሳይ ፓስፖርት ይላሉ፣ ፓስፖርት ስትል ውክልና ይላሉ ብዙ በቃ በእነሱም አንፈርድም። የቴክኖሎጂው አለመሰልጠን ነበረ። አሁን ግን በቃ ሁሉ ነገር እዚሁ ነው የሚያልቀው መንከራተት የለም እና ይሄ በጣም የሚደነቅ ትልቅ ነገር ነውና ደስ ብሎ ተቋማት በሚሰጡ አገልግሎቶች ህዝቡ ምሬት አለው፣ ኪራይ ሰብሳቢነት አለ፣ የአገልግሎት እንግልት አለ። ይሄ አሁን መቶ በመቶ ያንን ያስቀራል፣ ጊዜን ይቆጥባል። ኪራይ ሰብሳቢነት ለሙስና ተጋላጭ የሚሆኑ ነገሮችን ሁሉ በሲስተም ስለሆነ በቀላሉ መቆጣጠር ይቻላል። ሀገሪቱ በዚህ ደረጃ አገልግሎትን ለመስጠት በመውቃቷ እንደ ዜጋም እጅግ በጣም ደስ የሚል የሚያኮራ ነገር እንደሆነ ነው የምገነዘበው። ማዕከሉ 12 የፌዴራል መንግስት ተቋማት ያሉት ሲሆን እነዚህ ተቋማት ተቀናጅተው ከ41 በላይ አገልግሎቶችን የሚሰጡበት ነው ተብሏል። በክልሉ ያጋጠመው ግጭት በውይይት እልባት እንዲያገኝ የታጠቁ ኃይሎች የሰላም ጥሪውን እንዲቀበሉ የደብረ ማርቆስ ከተማ አስተዳደር ነዋሪዎች ጠየቁ። በከተማ አስተዳደሩ በሁሉም ቀበሌዎች የጥፋት እጆችና መዘዞቹ በሚል መሪ መልእክት ህዝባዊ ውይይት ተካሂዷል። ወንድሰን ዋለ ተጨማሪ አለው በአማራ ክልል ተከስቶ የቆየው የሰላም እጦት የክልሉን ህዝብ ለበርካታ ጉዳቶች እየዳረገ ይገኛል። ግጭቱ ባስከተለው ቀውስም ማህበረሰቡ ያለ ስጋት ከቦታ ቦታ ተንቀሳቅሶ የዕለት ተዕለት ተግባራትን ማከናወን ባለመቻሉ ለተለያዩ ችግሮች መጋለጣቸውን የደብረ ማርቆስ ከተማ ነዋሪዎች ተናግረዋል። ግጭቱ በክልሉ ሁለንተናዊ የልማት ስራዎች ላይ ከፍተኛ ጫና ማሳደሩን የገለጹት ነዋሪዎቹ በግጭቱ ምክንያት የትምህርትና ሌሎች ልማቶች በመስተጓጎላቸው ክልሉ በማህበራዊና ኢኮኖሚያዊ ልማት ወደኋላ እንዲቀር እየሆነ መምጣቱን ተናግረዋል። መሰረተ ልማቶች፣ ህዝብም ህይወትም በሁለት ወንድማማቾች ጦርነት የወደመ ንብረት መተካት እንችላለን፣ ግን የማንተካቸው ህይወቶች አልፈዋል። ይብቃ። በእነሱ ሰላም ይምጣልን። ሰላም በመወያየት መፍትሄ ሊያግም እንዲያመጣ የሚችልና ትምህርትን ያክል ነገር እውቀትን ያክል መያዝ የሚገባው ህብረተሰብ ሳይማር ትምህርት ቤት እየተዘጋ ህዝብን ከማሰቃየት ከመንገዳታት ወደ ማህበረሰቡ በመምጣት በሰላም መኖር ይገባቸዋል። ከአንድ ሰፈር ከአንድ ሰፈር ቤተሰብን እናት አባትት ወንድም ሲሞት ባኮ መቅበር መቀበር አልቻለም። ስለዚህ ይሄን ሰላም ማስፈን ይገባዋል። ትምህርት ቤት ከተዘጋ አማራ ክልል የዛሬ ሰባት ዓመት ዶክተር፣ ላናገኝ የምንችልበት ኮንዲሽን ሊኖር ይችላል ብዬ አስባለሁ። ስለዚህ ሁሉም የኞች ስለሆኑ ሰላም ተነጋግረው ሰላም ቢፈጥሩ ብለን ነው የምናስበው። ከተራዘመ ጦርነት ያተረፍነው ውድመትና ሰብአዊ ቀውስ ነው ያሉት ነዋሪዎቹ፣ ያጋጠመው ግጭት በውይይት እልባት አግኝቶ ማህበረሰቡ እየደረሰበት ካለው ስቃይና እንግልት እንዲወጣ የታጠቁ ኃይሎች ለሰላም የበኩላቸውን ድርሻ እንዲያበረክቱ ጠይቋል። ማህበረሰቡ ሰላም ነው ይፈልግ፣ መንግስት ይህን ሁኔታ አወያይቶ ሰላም የሚፈልግ ማህበረሰቡ ወደ ሰላም በማምጣት ወደ ምርት መሰማራት ያለበት ወደ ቴክኖሎጂ ዓለም መርህ ያለብን እንጂ ይሄ እርስ በርስ ውጊያ ጥንትም ትውልዱን የፈጀው ይሄ ነው። ውጊያ ዋጋ የለውም። እናት የሚጦራት ማጣት የለባት ፣ አረጋውያን መውደቅ የለባቸውም። ህፃናት አሳዳጊ ማጣት የለባቸውም። አገራችን ትልማልን፣ ሰላምን እንፈልጋለን። እንደ ሌሎች አገር ሰላም ወዳለው ህዝብ እኩል የምንሰለፍበት ያደርገን መግባባት ቢኖር መነጋገር ራስ በራስ መነጋገር ቢኖር ትልቅ ደረጃ ላይ ደረስ ነበር። ሰላም እንጠሳሰብ፣ ስራችንን እንስራ፣ ንግድ እንነግድ፣ በየቦታው ተዛዝረን እንስራ ነው። በደብረ ማርቆስ ከተማ የጥፋት እጆችና መዘዞቹ በሚል መሪ መልእክት በከተማው በሚገኙ 19 ቀበሌዎች ከ60 በላይ በሚሆኑ ሰፈሮች ውይይት ተካሂዷል። የውይይቱ አስተባባሪና የደብረ ማርቆስ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አበባው ግዛቸው አጋጥሞ ከቆየው ውስብስብ ችግር ለመውጣት መንግስት ለውይይትና ለምክክር ቅድሚያ ሰጥቶ እየሰራ መሆኑን ገልጸዋል። የጸጥታ ችግሩ በጋራ ልባት አግኝቶ ሀገራዊ አንድነትን ለማምጣት በጋራ መስራት የሁሉም ኃላፊነት ነው ብለዋል። ሰላማዊና ዲሞክራሲያዊ በሆነ መንገድ በውይይት ችግሮቹ መፈታት መቻል አለባቸው በሚል ውይይቶች እየተደረጉ ይገኛሉ። ከዚህም ተወስዶ ሲታይ የምክክር ኮሚሽኑ ነው ገዢ ትርክትን መሰረት ያደረገ ሀገራዊ አንድነትን ሊያመጣ የሚችል እህት ማማችነትና ወንድ ማማችነትን መሰረት ያደረጉ ውይይቶችና የችግሮቹ የመፍትሄ ሀሳብ ማስቀመጥ ስንችል ነው የሚል ሀሳብ ተወስዶ ነው እየተሰራ ያለው። በአሳለፍ ነው ጊዜያት በነበረው የሰላም እጦት የጠፉ ጥፋቶች ምንድን ናቸው የሚለው ግን ማህበረሰቡ አንድ ሁለት ሶስት ብሎ ቆጥሮ ይዞ ትክክለኛ ያልሆነውን ኃይል ትክክል አይደለም ብሎ መቃወም የሚችል ማህበረሰብ ካልተፈጠረ ከዚህ ችግር ልንወጣ እንደማንችልም ጭምር ማህበረሰቡ ገልጿል። ግጭት እንዲቆምና ሰላም እንዲመጣ ማህበረሰቡ ከመንግስት ጎን ሆኖ እየሰራ መሆኑን ያነሱት ኃላፊው ማህበረሰቡ ለሰላም እያሳየ ያለውን ቁርጠኝነት አጠናክሮ እንዲቀጥል ጠይቀዋል። በቀጣይ ከገባንበት የግጭት አዙሪትና ዳግም ጉዳት በዘላቂነት በመውጣት ስለ ሰላምና ልማት የሚያስብ ማህበረሰብ መፈጠር አለበት ብለዋል። የእኔ ቀበሌ ሰላም ማደር ለክልሉ ሰላም ማደር ነው፣ የእኔ ቀበሌ መረበሽ ደግሞ ለክልሉ መረበሽ ነው የሚል ማህበረሰብ መፈጠር መቻል አለበት። የእናቶችን ጉዳት አይተናል። በትምህርት ዘርፍ የደረሰውን ክሳር አይተናል። በኢኮኖሚው ዘርፍ የደረሰውን ክሳራ አይተናል። በዚህ መሃል የኑሮ ውድነቱን ማጣጣፍ የሚፈልጉ አንዳንድ ስግብግብ ነጋዴዎች አሉ። እነሱን ሀይ ማለትና መረጃ ለመንግስት መዋቅሩ መስጠት ከማህበረሰቡ የሚጠበቅ ተግባር ይሆናል ማለት ነው። ስለዚህ ይህን ማድረግ ሲቻል ነው። እንደዚህ አይነት ችግሮችን እያለፍናቸው ነው፣ ግን ዘላቂ ማድረግ የሚቻለው ዛሬ ላይ ያለውን እንትን ቀጣይ ለትውልድ የሚያመጣውን መዘዝ ተረድቶ የሚሰራ ማህበረሰብ ያስፈልጋል በደብረ ማርቆስ ከተማ በሚገኙ 19 ቀበሌዎች ውስጥ ባሉ 66 ሰፈሮች የጥፋት እጆችና መዘዞቹ በሚል መሪ መልእክት ህዝባዊ ውይይት ተካሂዷል በአማራ ክልል እየተስተዋለ ያለውን ስርዓት አልበኝነት ለመከላከል መምህራን የድርሻቸውን መወጣት እንዳለባቸው የአማራ ሚዲያ ኮርፖሬሽን አማካሪ አቶ ግዛቸው ሙሉነህ አሳሰቡ አቶ ግዛቸው ከባንጃ ወረዳ መምህራን ጋር በሰላም ዙሪያ በእንጅባራ ከተማ ውይይት አካሂደዋል። በክልሉ እየተስተዋለ ያለው ስርዓት አልበኝነት የክልሉ ህዝብ ለዘመናት የገነባውን መልካም ስብእና የሚንድና ታሪክን የሚያበላሽ መሆኑን አቶ ግዛቸው ተናግረዋል። መምህራን በማህበራዊ ሚዲያዎች በሚለቀቁ ኃላፊነት በጎደላቸውና በተዛቡ መረጃዎች የሚሰበኩ የህብረተሰብ ክፍሎችን እውነታውን የማስገንዘብ ኃላፊነት እንዳለባቸውም አስገንዝበዋል። ውይይቱ ላለፉት ሁለት አመታት በክልሉ በተፈጠረው ግጭት በማህበራዊና ኢኮኖሚያዊ ዘርፎች የደረሰውን ጉዳት በልኩ ለማስረዳትና ከችግሩ መውጫ መንገዶች ላይ በጋራ ለመስራት ያለመ መሆኑን የባንጃ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ደረጄ ጥላዬ ተናግረዋል። ተሳታፊዎችም በተፈጠረው የሰላም እጦት የወደመው ሀብትና ንብረት የክልሉን ህዝብ ለተራዘመ ስቃይ የሚዳርግ መሆኑን ተናግረዋል። ለክልሉ ህዝብ የሚበጀው ከፉክክር ይልቅ ምክክር ነው ያሉት አስተያየት ሰጪዎቹ የታጠቁ ኃይሎች ለሰላማዊ አማራጮች ቅድሚያ መስጠት ይገባቸዋልም ብለዋል። ሳሙኤል አማረ እንደዘገበው። ህዝባዊ ውይይቱ የጥፋት ኃይሎች እያደረሱት ያለውን ሁለንተናዊ ጉዳት በማስገንዘብ ህብረተሰቡ ሰላምን ለማረጋገጥ ከመንግስት ጎን እንዲቆም የሚያደርግ መሆኑን በብልጽግና ፓርቲ የምዕራብ ጎጃም ዞን ቅርንጫፍ ጽህፈት ቤት ገለጸ። የጥፋት እጆቹና መዘዞቹ በሚል መሪ ቃል በዞኑ የተለያዩ ከተሞች ህዝባዊ የውይይት መድረክ እየተካሄደ ነው። ንጉስ ስንታየሁ ደግሞ ዝርዝሩን ይነግረናል። በምዕራብ ጎጃም ዞን የጥፋት እጆችና መዘዞቹ በሚል መሪ ቃል በተለያዩ ከተሞች ህዝባዊ የውይይት መድረክ እየተካሄደ ነው። የውይይት መድረኩን አስመልክቶ ከአሚኮ ጋር ቆይታ ያደረጉት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ በክልሉ ያለው የፀጥታ ችግር በህብረተሰቡ ላይ እያደረሰ ያለውን ተጽዕኖ ለማስቀረትና ሰላሙን ለማጽናት ያግዛል ብለዋል። የጥፋት ኃይሉ በክልሉ እያደረገውን ያለውን ማህበራዊና ኢኮኖሚያዊ ጫና ህብረተሰቡ የሆነ ባለው ጉዳይ ላይ ትክክለኛና እውነት አሁን እንዲረዳ የማስገንዘብ በቀጣይም ጭምር ጦርነት የክልላችንና የችግሮቻችን መፍቻ አለመሆኑን በማስገንዘብ ለሚደረገው የሰላም ማስፈን ሂደት የበኩሉን አስተዋጽኦ እንዲወጣ ለማድረግ ከህዝብ ጋር የሚደረግ ውይይት ነው። አንድ አመት ተኩል በላይ ያስቆጠረው የጸጥታ ችግሩ እስካሁን ያደረሰውን ቀውስ በመገንዘብ የተገኘውን አንጻራዊ ሰላም በማጽናት ህብረተሰቡ ፊቱን ወደ ልማት እንዲያዞር አላማ ያደረገ ውይይት ስለመሆኑ ነው አቶ አባይ የገለጹት። የዚህ ውይይቱ ዋና አላማ እየደረሰ ባለው ሁሉን አቀፍ ጥፋት እና ውድመት፣ ይሄ ውድመት በሂደት ስለሚያመጣው ማህበራዊ መስቀልቅል፣ ስለሚፈጥረው ኢኮኖሚ ቀውስ ይህንን በአግባቡ ተረድቶ ህብረተሰቡ ከችግር በመውጣት ረገድ የበኩሉን አስተዋጽኦ እንዲወጣ እና የተጀመሩ ልማቶች የተጀመረውን አንጻር የሰላም ወደ ዘላቂ በማስፈን ረገድ ከምንም በላይ የህብረተሰቡ ድርሻ ከፍተኛ መሆኑን በማስገንዘብ ህብረተሰቡ የበኩሉን አስተዋጽኦ እንዲወጣ ማድረግ ነው። በተለይ ተጀምረው የተቋረጡ የልማት ስራዎች ህብረተሰቡ በባለቤትነት እንዲጠብቅና በግጭቱ የወደሙ ተቋማትን ከመንግስት ጋር በመሆን ለመገንባት መድረኩ የቤት ስራ የሚሰጥ መሆኑን የተናገሩት የሰብል ልማት ስራዎችን ማዕከል አድርገው የሚሰሩ ስራዎች በገጠር በከተማ ደግሞ ሌሎች የከተማ ልማት ስራዎች የሚሰሩበት ነው። ከምንም በላይ በዞናችን ላይ የጸጥታ ሁኔታ የአባባሳቸው የስራ አጥነት፣ የኑሮ ውድነት እና መሰል ችግሮች አሉ። በማህበራዊ ልማት፣ በጤናና በትምህርት የተጀመሩ ስራዎች ህብረተሰብ ባለቤት ሆነው እንዲቀጥሉ የሚደረግበት እና ህብረተሰባችን ለሰላም ዘብ የሚቆምበትን ነባሪያ ሁኔታ ለመመካከር እና የጠራ አቋም ህብረተሰቡ በእውነታ ላይ ተመስርቶ የጠራ አቋም እንዲይዝ በማድረግ ረገድ ሚናቸው የጎላ ነው ብለን ነው የምናስበው። መድረኩ ለተከታታይ ቀናት ከተለያዩ የህብረተሰብ ክፍሎች ጋር የሚካሄድ መሆኑም ተገልጿል። የተሻሻለው የከተማ ውሃና ፍሳሽ አገልግሎት አዋጅ ቁጥር 291 ዝባር 2016 የከተሞችን የንጹህ መጠጥ ውሃ ተደራሽነት የሚያሻሽል መሆኑን የአማራ ክልል ውሃና ኢነርጂ ቢሮ አስታወቀ። ቢሮው የአዋጁን ረቂቅ ደንብና የቢሮውን የዘጠኝ ወራት አፈጻጸም በክልሉ ምዕራብ አማራ ቀጠና ከሚገኙ ተቋማት ጋር እየመከረ ነው። አለምና ሀዛናው ተጨማሪ አለው። 188 እዝባር 203 ዓ ም የወጣው አዋጅ ለ13 ዓመታት ያህል አገልግሏል። አዋጁ ከዘመኑ ጋር በሚመጥን መልኩ ተሻሽሎ 291 እዝባር 2016 በሚል ጸድቋል። የውሃና ፍሳሽ አገልግሎት አዋጅ አዋጁ የህዝቡን ንጹህ መጠጦ አቅርቦት ማሻሻልን ጨምሮ በርካታ ጠቀሜታዎችን ይሰጣል ተብሎ ይጠበቃል። የአማራ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ ጥላሁን ሽመልስ እንደሚሉት አዋጁ የከተሞችን እድገት የሚደግፍ በውሃ ተቋማቱ የነበሩ የመዋቅር ችግሮችን የሚፈታ የውሃ ተጠቃሚውን ህዝብ ተግባርና ኃላፊነት በግልጽ ያስቀመጠና ተቋማቱ ገቢ መሰብሰብ እንዲችሉ እድል የሚሰጥ ነው ብለዋል። በውስጡ ከሚሰጣቸው የአገልግሎት ስራዎች ለህብረተሰቡ ከሚሰጣቸው የመጠጡ አገልግሎት ስራዎች ባለፈ ምን ይጠበቅበታል ማለት ነው። ሌሎች የገቢ አማራጮች ኢንቨስትመንት ስራዎች ውስጥ ገብቶ ከዛ በሚያገኘው ገቢ መልሶ ለህብረተሰቡ የማስፋፊያ ስራዎችን የመጠጥ አቅርቦትን የማሳለጥ ስራ እንዲሰራ ያደርጋል ማለት ነው። እነዚህን መብቶች የሰጠ አሁን በፊት ውሃ አገልግሎት ጽፈት ቤት ነበር የሚባለው አሁን የከተማ መጠጥ ውሃና ፍሳሽ አገልግሎት ድርጅት ነው የሚባለው ድርጅት እንዲባል ስሙ ጽፈት ቤት ሲሆን ሌላ አካል በጀት መድቦለት በተመደበለት በጀት እንዲሰራ ብቻ የሚፈቅድ ስልጣን ነበር። አሁን አገልግሎት ድርጅት ከሆነ ግን የገቢ ማስገኛ ስራዎችን እየሰራ በሚያገኘው የገቢ ማስገኛ ስራ ያን ውስጥ ያለውን የፋይናንስ ችግር እየቀረፈ የፋይናንስ አቅሙን እያጠናከረ እንዲሄድ እድል ይሰጣል። ያነጋገር ናቸው የውይይቱ ተሳታፊ የባሕር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ አቶ የርጋ አለሙና ከእስቴ መካነ ኢየሱስ ከተማ ውሃና ፍሳሽ አገልግሎት ድርጅት የመጡት አቶ አዳሙ ሽፈራው አዋጁ በውሃ ተቋማቱ ላይ የሚታዩ ችግሮችን የሚፈታ ነው ይላሉ። በተለይ የተቋማትን የመፈጸም አቅም በመጨመር በኩል ጉልሚና ይኖረዋል ብለን ነው የምናስበው። ከዚህ በፊት ውሃ አገልግሎቶች በአብዛኛው ጽፈት ቤት ነበሩ። ስራቸውም በአብዛኛው ከጥገና ጋርና ከኦፕሬሽን ጋር በተለይ ፕሮጀክቶች የሚሰሩት በሌላ አካል ይሆንና እነዛን ፕሮጀክቶች ተረክቦ የማስተዳደር ስራ ነው የነበረው። አሁን ባለው ግን ይህ አዋጅ ትንሽ ሰፋ ያለ አንደኛ፣ ተቋማትም ከጽፈት ቤትም ወደ ድርጅት አልፈዋል። የተሰጣቸው ኃላፊነትም ጨምሯል። ውሃም በተለይ የምናቀርበው ለመጠጥ ውሃ ብቻ ሳይሆን ለከተሞች ማህበራዊና ኢኮኖሚያዊ አገልግሎት የሚውል ውሃ ማቅረብ እንዳለብን ትልቅ ኃላፊነትንም የጨመረ ስራ ነው። ብዙ ጎደሎች አሉና ወደፊት ጠንካራ ስራ መስራት ያስፈልገናል ማለት ነው። እንግዲህ ድርጅት ስንሆን ወደ ነጋዴንም እየቀረብን ስለሆነ ይህን ማዕከል አድርገን እራሳችን ለማዳን ህብረተሰቡንም ለመክፈል ህብረተሰቡንም ለማገልገል ጥረት እንደምናደርግ ራሳችን እያዘጋጀ ነው። የአደረጃጀቶች መሻሻል የአዋጁ ተግባራዊ መደረግ እንደ ከተሞች አቅም የህዝቡን የልማት ጥያቄ መመለስና የንጹህ መጠጡ አቅርቦትን ማሻሻል ነው ይላሉ ምክትል ቢሮ ኃላፊው። እያንዳንዱ መዋቅራችን ውስጥ ያሉ አደረጃጀቶች ጀቶች የዛን ህዝብ የልማት ጥያቄ ሊፈቱ በሚችሉበት ደረጃ ላይ ተሰናስነው ተሳስረው ስልጣንና ኃላፊነታቸው ተመጋጋቢ አድርጎ ተፈጥረዋል ማለት። ስለዚህ የህዝቡን አገልግሎት አሰጣጥ ለማሳደር ትልቅ የሆነ ፋይዳ አለው። የተከበራችሁ ተመልካቾቻችን፣ የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እንንገራችሁ። መሶብ የአንድ ማዕከል አገልግሎት ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ገለጹ። ህዝባዊ ውይይቱ የጥፋት ኃይሎች እያደረሱት ያለውን ሁለንተናዊ ጉዳት በማስገንዘብ ህብረተሰቡ ሰላምን ለማረጋገጥ ከመንግስት ጎን እንዲቆም የሚያደርግ መሆኑን በብልጽግና ፓርቲ የምዕራብ ጎጃም ዞን ቅርንጫፍ ጽህፈት ቤት ገለጸ። የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁን ስለቆያችሁ